እሱ መሆኑን የእግዚአብሔር ቃል እርግጠኛ በሆነ አባባል ይናገራል። ምኖች የሞቱ ሰዎች ሁሉ ይመኑም አይመኑ በክርስቶስም ይሆኑ በራሳቸው ይሆኑ፣ ሁሉም ግን ከመቃብሮቻቸው እንደሚወጡ መጽሐፍ ቅዱስ ይናገራል። የትንሣኤ ትምህርት የመጀመሪያ እውቀት ይሄ ነው። ከዚህ በበለጠ ቃል በቃል የሚወሰድና ጉልህ በሆነ የመጽሐፍ ቅዱስ ትምህርት ላይ የሚመሰረት የእምነት አስተምሮ የለም። ለክርስትና እምነትም ከዚህ የበለጠ ወይም ሙታን ከመቃብር ይወጣሉ፣ የሞቱ ሰዎች ሁሉ ጻድቃንም፣ ሙታንም ከመቃብር ይወጣሉ የሚለው ትምህርት በክርስትና ውስጥ ትልቁ ትምህርት ለምን ሆነ ሲባል ይህ ትምህርት ከሌለ ራሱ ክርስትና የሚባለው ሃይማኖት አስፈላጊ አይሆንም። በኢየሱስ ክርስቶስ ማመንም አስፈላጊ አይሆንም። ሙታን ከመቃብር የማይወጡ ከሆነ፣ ጻድቃንም ከመቃብር የማይወጡ ከሆነ፣ ሰዎች ከመቃብራቸው የማይወጡ ከሆነ፣ ኢየሱስ ክርስቶስ ከሙታን መነሳቱም አስፈላጊ አይደለም። ተነስቷል ብለው መስበካቸው ሐዋርያት ምንም ጥቅም የለውም የእነሱንም ትምህርት ማመናችን ምንም እርባና የለው። ሙታን ከመቃብር ጻድቃንም ከእንቅልፋቸው የማይነሱ ከሆነ ጥቅም የለውም። ክርስትና በራሱ አስፈላጊ አይደለም። እዚህ ቤትም መገናኘት አያስፈልገንም። እሑድም ማምለክ አያስፈልገንም። መብላት፣ መጠጣት፣ መሞት እ ለዚህ አንድ መነሻ ጥቅስ እንያዝ አንደኛ ቆሮንቶስ 15 ቁጥር 13 ትንሣኤ ሙታን ከሌለ ወይም በመቃብር ያሉ ሁሉ አመነ አላመነ እማይነሱ ከሆነ ከሆነ ምን ይሁን? እዚህ ላይ እናንበው። አንደኛ ቆሮንቶስ 15 ቁጥር 13። አንደኛ ቆሮንቶስ 15 ቁጥር 13 ትንሣኤ ሙታንስ ከሌለ ትንሣኤ ሙታን ወይም የሙታን መነሳት ከሌለ በመቃብር ያሉ የማይነሱ ከሆነ እ ክርስቶስ አልተነሳማ። ክርስቶስ አልተነሳም። አይደለም፣ አደራ እሺ። አስተሳሰባቸውን እ እንዴት እንደሚቃወሙ፣ በመቃብር ያሉ ሰዎች የማይነሱ ከሆነ እንብላ፣ እንጠጣ፣ ነገ እንሙት። ከሆነ ያ ማለት የሞቱ የማይነሱ ከሆነ የሞተው ክርስቶስም እ አልተነሳም ማለት ነው። ይኸው ክርስቶስ አልተነሳማ። እንደዛ ከሆነ እንግዲህ ክርስቲያኖቹ ሁሉ ማን ተነስተዋል ብለው እያመኑ? ክርስቶስ ክርስቶስ እንደተነሳ አምነው በትንሳኤው ጽድቅ ተቆጠረላቸው። ለምን አምነው ጌታ ተነሳ ብለው፣ ለምን አምነው ቸርች መጡ? ትንሳኤውን ማመናቸው ምንድን ነው ትርፉ? በኢየሱስ መነሳት ማመናቸው ከብዙ ጥቅሞቹ አንዱ ጥቅም ምንድን ነው? ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ነጠላ ሰረዝ ቀጥለው፣ ክርስቶስ ካልተነሳስ ክርስቶስም ካልተነሳ እንግዲያስ አንደኛ ስብከታችን ከንቱ ነው። እነ ጳውሎስ ሐዋርያት የሰበኩት እነ ጴጥሮስ የሰበኩት ስብከት ሁሉ ምን ሊሆን ነው? ከንቱ ሊሆን። በአጭሩ ክርስትና የሚባልም ሃይማኖት አያስፈልግም። ቤተ ክርስቲያን የምትባል አታስፈልግም። ወንጌል መስበክ የሚባለውም አያስፈልግም። አያችሁ፣ ትንሣኤ የሚለው ትምህርት በቤተ ክርስቲያን ውስጥ ዋና ነገር የሆነበት ምክንያት ይሄ ትምህርት ከሌለ ራሱ ወንጌሉም፣ ቤተ ክርስቲያኑም፣ የክርስቶስም ትንሣኤ የሙታንም ተስፋ የሚባል የለም። ስለዚህ እዚህ መገናኘትም አያስፈልግም፣ በዓላምሳም አያስፈልግም፣ የብልቶች ሁሉ ወደ ክርስቶስ አካል ውስጥ መጨመር አያስፈልግም የሚመጣ ተስፋ መጠበቅ የለብህም። ዝም ብለን እንደ እንስሳ ኖረ እንደ እንስሳ መሞት ነው ማለት ነው። እና ቤተ ክርስቲያንን ቤተ ክርስቲያን ያሰኛት ወንጌሉ እንዲሰበክ ምክንያት የሚሆነው ሌላውም ነገር ሁሉ እንዲሆን እኛም ያመንነው ሰዎች የልጁን መልክ እየመሰል እንድንቀየር ሁሉ የዚህ የምንገናኝበት ምክንያት በዚህ ትምህርት ምክንያት ነው። የምን ትንሣኤ ሙታኖች ወይንም በመቃብር ያሉት ሰዎች ስለሚነሱ የመነሳት ጉዳይ ስላለ ጥያቄ አለኝ። ለምንድን ወንጌል ለእንስሳት ማንሰብከው? ለእጽዋት ማንሰብከው? ለውሾቹ ምናምን እ እንቺ ቡችዬ እንደው ስለምንወዳት ለምንድን ማንሰብካት? አንድም አሰማንም፣ ሁለተኛ የትንሣኤ ተስፋ አልተሰጣትም። ለምንድን ወንጌል ምንሰብከው ሲባል በሌላ ምክንያት፣ የትንሣኤ ጉዳይ አለ፣ መነሳት የሚባል ነገር አለ እና ክርስቶስ ካልተነሳ ደግሞ ሙታንም አይነሱ ከሆነ ክርስቶስም አልተነሳማ። ክርስቶስ ካልተነሳ ደግሞ ስብከታችን ምንድነች? ከንቱ ናት። እህ፣ እምነታችሁም ደግሞ ከንቱ ነው። ማመን አያስፈልግም። በኢየሱስ ኢየሱስ የእግዚአብሔር ልጅ ነው፣ ከሙታን ተነስቷል ምናምን የሚለው እሱ ካልተነሳ ምን ያስፈልጋል? ቸርችስ ለምን ታስፈልጋለች? ያ ሁሉ ሰማዕትነት ምን ያደርጋል? ኢየሱስስ ምን ቃል ስጋ አስኮ ነው? እኛ ማንነሳ ከሆነ ከላይስ ምን አመጣው? እዚህ ድረስ እዛው ከአብ ጋር መተካከልን እንደዛው እንደያዘ አይቀመጠም። እዚህ ድረስ ምን አመጣው? ያ ሁሉ ውርደት፣ ያ ሁሉ መከራ ምን አስፈለገው? በአጭሩ ምንድን ነው ትንሣኤ? በክርስትና ትምህርት ውስጥ ካሉ ቁልፍ ትምህርቶች ውስጥ አንደኛውና ዋነኛው። ስለዚህ በጣም መጠናትና ማወቅ ያለብን ነገር ነው ማለት ነው። ነገር ግን ቅዱሳት መጽሐፍት አሁን ትንሣኤ ሙታን የክርስትና ዋና ዶክትሪን ነገር ግን ቅዱሳት መጽሐፍት እነዚህ ስልሳ ስድስቱ ሙታን ሁሉ በአንድ ጊዜ አንድ ላይ እንደሚነሱ አድርገው አያስተምሩንም። ስልሳ ስድስቱ መጽሐፍ ውስጥ ሙታን በአንድ ጊዜ ብድግ ይላሉ ያመንም ያላመንም በአንድ ቀን በአንድ ጊዜ በአንድ ወቅት ላይ አይነሱም ነው የሚለው መጽሐፍ። በጭራሽ በአንድ ጊዜ የሚሆን የሰው ዘር ሁሉ መነሳት የለም። በሚፈጸሙበት ጊዜ በሚነሱ ሰዎች አይነት የሚለያዩ ሁለት ትንሣኤዎች ገና ወደፊት ይደረጋሉ። በደንብ ያዙልኝ። አንደኛ በሚፈጸምበት ጊዜ በጊዜው ያ ትንሣኤ መቼ ነው የሚፈጸም የሚባል ጊዜ እንግዲህ ስለ አምስቱ ፍርድ ስናጠና ጊዜ ወሳኝነት አለው። ፍርዱ ማነው? ትንሣኤው በሚፈጸምበት ጊዜና የሚነሱ ሰዎች አይነት በነዚህ ሁለት መስፈሪያዎች የትንሳኤው ጊዜና የሚነሱ ሰዎች ማንነትን በሁለቱ መስፈሪያዎች መሠረት መጽሐፍ ቅዱስ ከዚህ በኋላ ሁለት አይነት ትንሣኤዎች እንደሚኖሩ ይናገራል። አንደኛ በጊዜው ይለያያሉ። ሁለቱ ትንሣኤዎች የጊዜ ቅደም ተከተላላቸው ቢያንስ በፊተኛው ትንሳኤና በኋለኛው ትንሳኤ መሃል የአንድ ሺህ አመት ክፍተት አለ፣ ጊዜ አለ። ለምሳሌ እኔ በጌታ ነኝ፣ በፊተኛው ትንሳኤ ነው ወይ ለወጣለው ከሞትኩ እነሳለሁ። እኔ ከተነሳው ከአንድ ሺህ ምናምን ዓመት በኋላ ነው በጌታ ያልሆነው ዘመድ የሚነሳው። ኢየሱስ ሲባል የሚያንገበግበው የሚቃጠል ኢየሱስ ስንልብ ቢገርለን ደስታው የሆነ ሰውና እኛ መሃል እኛ ከተነሳን ከአንድ ሺህ ዓመት በኋላ ነው ያ ዘመድ የሚነሳው ያ የቤተሰብ አባል የሚነሳው። ኢየሱስ የእግዚአብሔር ልጅ ነው ስትል ገጀራ የሚሞርድ ሰው እሱና እኛ መሃል ያለ የትንሣኤ ልዩነት አለ። መጽሐፉ ትንሣኤው በሚፈጸምበት ጊዜና በትንሣኤው በሚነሱ ሰዎች ማንነት ከፊታችን ሁለት አይነት ትንሣኤዎች እንዳሉ ይናገራል መጽሐፍ ቅዱስ። እነዚህም ሁለት ትንሣኤዎች የህይወት ትንሣኤና የፍርድ ትንሣኤ፣ ለህይወት መነሳትና ለፍርድ መነሳት፣ በለው በደም ስሙን የህይወት ትንሣኤ፣ የፍርድ ትንሣኤ ኢየሱስ ክርስቶስን ማመን በጣም ቁልፍ ነገር ነው፣ ወሳኝነት አለው። ወይ በህይወት ትንሣኤ ለመነሳት፣ ወይ በፍርድ ትንሣኤ። በአጭሩ ምንድነው? በህይወት ትንሣኤ መነሳት ማለት የምትነሳው ለምንድን ነው? ለምንድን ነው? ለዘላለም ህይወት። የፍርድ ትንሣኤ ማለት የምትነሳው ለምንድን ነው? በቃ ሊፈረድብህ ነው። የህይወት ትንሣኤና የፍርድ ትንሣኤ የተባሉ ተለያይተው ተገልጠዋል። አሁን በዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ ያለው ንባብና ነው። ዮሐንስ 5:28 በመቃብር ያሉት ሁሉ በምን ያሉት? ማንኛውም ሰው የሞተ በሙሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣል። አሁን የህይወትና የፍርድ ትንሣኤ የሚለውን እዩ። ማንኛውም ሰው መቃብር ይግባ ግን የእግዚአብሔርን ድምፅ የሚሰሙበት ሰዓት ይመጣል። ሰዓቱ ግን ይለያያል፣ ሰዎቹም ይለያያሉ፣ ስሙም ይለያያል። እንመጣለን። ስንመጣ ብዙ ጥቅሶች እንደርስበታል። መልካም ያደረጉ ለምን ትንሣኤ? ለህይወት ትንሣኤ። የምን ትንሣኤ? የህይወት ትንሣኤ ክፉስ ያደረጉ ክፉም ያደረጉ ለምን ትንሣኤ ለፍርድ ትንሣኤ ይወጣሉና፣ ይወጣሉና በዚህ አታድንቁ፣ አይግረማችሁ። መልካም ያደረጉ ለምን ትንሣኤ የህይወት ትንሣኤ ነው። ለህይወት ትንሣኤ ለሚልሉ አሃ ለህይወት ትንሣኤ በህይወት ትንሣኤ ጊዜ ሳይሆን ለህይወት ትንሣኤ ለህይወት መነሳት ለህይወት ይነሳሉ። ክፉስ ያደረጉ አቤት እቼ እስከ አቤል ደም ጀምሮ እስከ በራኪው ልጅ ዘካርያስ ደም ከሁሉ በላይ የእግዚአብሔር ልጅ ደም ላይ የቆመ ክፉ ያደረጉ ሁሉ ለምን አቤት በፍርድ ትንሣኤ ነው። ለፍርድ ትንሣኤ ለፍርድ ትንሳኤ፣ ለፍርድ መነሳት፣ ለህይወት መነሳት፣ ለፍርድ መነሳት፣ ለህይወት ትንሳኤና ለፍርድ ትንሳኤ ይነሳሉ። በጴጥሮስ በሁለተኛ ጴጥሮስ 3 8፣ ሁለተኛ ቆርንቶስ 6 2፣ ዮሐንስ 8 56 ተጨማሪ ጥቅሶች ታገኛላችሁ። ሌላ ሌላ ስም ስምኒ የትንሳኤዎቹን ስም ማለት ነው። በኋላ ተራውን እናያለን እንዴት እንደሆነ ጳውሎስ ይነግረናል። ሉቃስ 14 ቁጥር 13 ይሄ ለህይወት ትንሣኤ የተባለው ሌላ ስም ተሰጥቶታል። ተጨማሪ ስም ሉቃስ 14 ቁጥር 13 እና 14 ነገር ግን አለ ጌታ፣ ግብዣ ባደረግክ ጊዜ ድሆችና ጉንድሾችን፣ አንካሶችንም፣ እውሮችንም ጥራ፤ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ እ በጻድቃን ትንሣኤ ይመለስልሃልና። በምን ትንሣኤ? ኦኬ፣ ኢየሱስ በጻድቃን ትንሣኤ ይመለስልሃል ሲል የምኖቹ ትንሣኤ አለ ነው፣ የጻድቃን ትንሣኤ አለ ማለት ነው። ሌላ ኢየሱስ ያልነገረን ትንሣኤ አለ ማለት። በጻድቃን ትንሣኤ ነው የሚመለስልህ ሲል ሌሎች ጻድቃን ያልሆኑ የሚነሱበት ትንሣኤ እንዳለ እየነገረ ነው በተዘዋዋሪ። በጻድቃን ትንሣኤ ሲባል ለጻድቃን ብቻ የሆነ ምን አለ ማለት ትንሣኤ አለ። በኋላ ጳውሎስ በየተራ ነው ሲለን የሚመጣልን እነዚህን ለማገናኘት ነው። ስለዚህ በሉቃስ 14 ላይ አሁን ያነበብነው በጻድቃን ትንሣኤ ይመልስልሃል ብሎ የሚናገረው ኢየሱስ የተናገረው ስለ መጀመሪያው ትንሣኤ ብቻ ነው። የጻድቃን ትንሣኤ ብሎ የሚያወረው በጻድቃን ትንሣኤ ጊዜ ያ ማለት በዛ ትንሣኤ ላይ ምኖች ናቸው የሚነሱት ጻድቃን ያ የመጀመሪያው ትንሣኤን በተመለከተ ነው። አሁን ወደ ተራው እንግባ። አንደኛ ቆሮንቶስ 15 ቁጥር 22 ትንሳኤ በየተራ ነው። በአንድ ጊዜ ሁሉም በአንድ ጊዜ ብድግ አይሉም። ደግሞ ራሱ ፌርም አይደለም። እስቲያስ ኢየሱስ ያድናል ያልኩትም ኢየሱስን የሚሳደብ ሰው ከኔ አጠገብ ተሰልፈንማ መቆም የለም እኛ ለብቻ ነን። እነሱ ለብቻ ነው። እንኳን ወደፊት አይደለም አሁን ለብቻ ነን አይደለ። እና አሁን ላይ ለየብቻ ሆነን ነን በትንሣኤ ቀን የምንደበላለቀበት በጀማ አብረን የምንነሳበት ምክንያት አንደኛ ቆሮንቶስ 15 አይ ሁለት እናጥናው፣ ምን ይላል? ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና የሰው ልጅ ሁሉ በአዳም ሞት ሞተ። የሰው ልጅ ሁሉ አመነ አላመነ ክርስቶስ ተነስቷልና መነሳት ግዴታው በመጀመሪያው አዳም ሞታል። በሱ ሞቻለሁ ሞቼ እቀራለሁ በትብሼ እቀራለሁ? የለም ሁለተኛው አዳም ስለተነሳ ትነሳለህ ይልና፣ ነገር ግን ትንሣኤው በጀማ እንዲህ አይደለም። ቅድም ያልነው ከቁራ ከጸሐይ በሚለው አይደለም። እና እንዴት ነው? ነገር ግን እያንዳንዱ በራሱ ተራ ይሆናል። ትንሣኤ በምንድን ነው? በእያንዳንዱ እዛም ያላለ እዚም ያላለ ጻድቃ ምናም የሕይወት ትንሣኤ የፍርድ ትንሣኤ እያንዳንዱ በራሱ ተራ ይሆናል። ተራው እንዴት ነው? ቅደም ተከተሉ እንዴት ነው? ክርስቶስ እንደ በኩራት ነው። ኢየሱስ የምን በኩር ነው ማለት ነው? የትንሣኤ መጀመሪያ ክርስቶስ እንዴት ነው? እንደ በኩራት ነው። እሱ ምንድን ነው ማለት ነው? ትንሣኤ እንዳለ ማሳያ ነው። እሱ በኩራት ነው። ስለዚህ የእሱ ለብቻ ነው የምታየው። ኢየሱስ መነሳቱ ምን አረጋግጧል ማለት ነው፣ ሰዎች እንደሚነሱ አረጋግጧል። በኩራት የሚለው ቃል ግን ኢየሱስ ለሁሉም በእርሱ ላመኑትም ላላመኑትም አይደለም። የትንሣኤ በኩርነቱ ለምን? ኢየሱስ የተነሳው ሊፈረድበት አይደለም። ኢየሱስ የተነሳው ለውርደት አይደለም፣ ለዘላለም ስቃይ አይደለም። ለምንድ ነው? ለክብር ነው፣ ለህይወት ነው፣ ለከፍታ ነው። ስለዚህ የትንሣኤ በኩርነቱ በኩር ያሰኘው ሙታን ለመነሳታቸው ብቻ አይደለም። ያመን የሚያላመነው ለመነሳ በኩር የሚለው ቃል በክብር የሚነሱ አሉ፣ ለህይወት የሚነሱ አሉ፣ ለዘላለም ንግስና የሚነሱ አሉ። ለነሱ ነው በኩርነቱ። እናም ኢየሱስ ማሳያችን ነው ነገር ግን እያንዳንዱ በራሱ ተራ ይሆናል ካለ በኋላ ክርስቶስ እንደ ምንድን ነው እንደ በኩራት ነው ምክንያቱም ከሙታን እስካሁን የተነሳው ማን ብቻ ነው ክርስቶስ ብቻ ሌሎቹ ከሞት ያው ከሙታን ብሎ ሊጽፋቸው ይችላል ችግር የለውም ግን ምን ማለት ነው ከሙታን መነሳት ሕያውን ከሙታን መካከል ለምን ትፈልጉታላችሁ ምን ማለት ነው ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ምን ማለት ነው? በትንሣኤ አካል የተነሳ እስካሁን ማን ብቻ ነው? አንዳንድ ሰው ክርስቶስ የትንሣኤ በኩር ለምን ይባላል? ምክንያቱም ከሱ በፊት ኤልያስ አንድ ሰው አስነስቷል፣ ኤልሳ ሁለት ሰው ከሞት አስነስቷል። አላዛርን ራሱ ኢየሱስ ማ መዓት ሙታንን አስነስቷል። ከሱ ቀድሞ የተነሱ የሉም ወይ? እንዴት ነው? ኢየሱስ ነው የመጀመሪያው ሲባል ኢየሱስ ከሙታን በመነሳት በኩር የተባለው ከሙታን በመነሳት ጊዜ በትንሣኤ አካል በማይደክመው በማይረበው በማይጠማው ስጋና አጥንት ሆኖ እየተዳሰሰ ግን መንፈሳዊው ህይወት ውስጥ ወይም የመንፈሳዊውን ህይወት ዓለም የመንፈሳዊውን ዓለም ህይወት መኖር የሚችል ስጋና አጥንት። መንፈስ አይደለም የተነሳው፣ ስጋና አጥንት ነው። መንፈስ ያዩ